ወጣቱ ጌዲ ለመቄዶንያ ተስፋ ነበር፣ ምልክትም ጭምር እንጂ ለአረጋውያኑ ደግሞ መጽናኛቸው ነው። ጥንካሬው እጅግ አስገራሚ ነው። አብዛኞቹ አረጋውያን በከፍተኛ ሕመም የሚሰቃዩ በመሆናቸው የጌዲዮንን ሲመለከቱ ደግሞ ፈጣሪ ሆይ ተመስገን ብለው በሱ ምክንያት አምላካቸውን ያመሰግኑበታል። ሳቁ እጅግ ደስ ያሰኛል። ለሁሉም ሰው አስገራሚ ምልክቶችን የሚያስተላልፍ ሰው ነበርም። የሚወዳቸው የሚያደንቃቸው ሰዎች እሱን ለመጠየቅ ሲሄዱ በእንባ ነበር የሚቀበላቸው። እጅግ የሚያሳዝን ምስኪን ወጣት ሆኖም 37 ዓመታትን በዚህ ምድር ላይ ኖሯል። ወጣቱ ጌዲዮን በትናንትናው ዕለት ህይወቱ ማለፉ ከተሰማ በኋላ በመቄዶንያም የተለያዩ ክስተቶች እየተሰሙ ይገኛሉ። እነዚህ ክስተቶች ምንድን ናቸው? በዛሬው ዕለት ደግሞ የቀብር ስነስርዓቱ ተፈጽሟል። በቀብር ስነስርዓቱ ላይ ደግሞ ዶክተር ቢንያም በለጠም የሆነበት የመጣበት ሀዘን እጅግ ከባድ ሆኖ ተስተውሏል። የሆነውን የዛሬውን ውሎ የቀብር ስነ ስርዓቱን ጭምር ወደ እናንተ ልናደርስ መተናል። እንደምን አላችሁ የጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ባክብሮ ጠይቀናል። እስከ መጨረሻው ከኛ ጋር ቆዩ። ትናንት የጌዲ ህልፈት ከተሰማ በኋላ የተለያዩ ሰዎች ልዩ ልዩ የሐዘን መግለጫዎችና አስተያየቶችን ሲሰጡ ቆይተዋል። እንደምንም በሚንቀሳቀሰው ከንፈሩ በሚተረጉሙለት ሰዎች አማካኝነት መልእክቶቹን የሚያስተላልፈው ጌዲ በወቅቱ ወደ እርሱ አልጋ ክፍል የመጡትን እንግዶች እንዲህ አላቸው። ዛሬ ለመጀመሪያ ጊዜ መምጣታችሁ ነው? አዎ፣ ገና ዛሬ መምጣታችን ነው ነበር የብዙዎቻችን መልስ። አሁንም ደግሞ ይጠይቃል ነገ እናንተ እንደኛ ስለማትሆኑ ነው አደለ እንዲህ ነበር ያለን መቄዶንያን በጎበኘንበት ወቅት ይላል በክሪና ስር ይህ የመቄዶንያው የነጋችን አስተዋሽ ይህ ያለ ቃል መካሪ ጌዲዮን ከህይወት አለፈ የሚለውን ዜና ሰማል ይላል በክሪ አክሎም እርሱ ሊያነቃን ቃል አላስፈልገውም የሚችለውን ሁሉ ነግሮን ነበር ያለፈው ሲልም በሐዘን ሐሳቡን ይገልጻል የጌዲዮንን እረፍት ስሰማም ። ባላወቅኩት ኖሮ ነበር ያልኩት የምትለን ደግሞ ሃና ጌትነት ናት። ግን እንኳንም አወቅኩት ወዳጆቼ፣ ይህ ሰው 18 ዓመታት ሙሉ ካልጋ ላይ ወርዶ አያውቅም። እጅና እግሩ አይታዘዙለትም። አንድ በቱም ቃላት በሌላቸው ድምፀቶች የተሞሉ ናቸው። ግን በአንዲት ሴት እርዳታ የሚለውን ማዳመጥ ይቻላል። የሚያወራቸው ነገሮች እጅግ የረቀቁም በተስፋም የተሞሉ ያልደከመው ጽናቱ ፊቱ ላይ የሚታይ የመጣውን ሰው ሁሉ በደስታና በፈገግታ የሚሸኝ መልካም ሰው ነበርም። 18 ዓመታት አይደለም 18 ቀናት ካልጋ ላይ አለመነሳት ከባድ ጭንቀት ነው። የአንድ ሰው መታመም ላንዱ ሰው መዳን እጅጉን ተስፋ ነው ብዬ አምናለሁ። እሱም በማግኘቴ ለምን ብዬ የምታገላቸው ነገሮች ሁሉ ከንቱ እንደሆኑ አሳይቶኛል። ፈጣሪ ጽናቱን ቆጥሮ ነፍሱን የሚቀበለው፣ እንኳንም አወኩህ ጥሩ ቦታ ለመሄድ እናንተም ጊዜ አትጠብቁም። ያና ጌትነት መልእክት ነው መቄዶንያ ስሄድ በማንኛውም ህይወት ውስጥ በደስታና በተስፋ መኖር የምማርበት ጌዲ ነው። የምትለን ደግሞ ሳባይ ግርማ ልጅ ናት። ጌዲ ነፍስ በሰላም ትረፍ፣ በፈገግታ ደስታን በተስፋህ ተስፋን ማግኘት ለቀረብን ለኛ ወዮልን እንጂ አንተስ ረፍትህ ነው ስትልም ሳባ ጨምራ ትገልጻለች ሐሳቧን። ለ12 ዓመታት እንደ ቤተሰብ ኖሮ መለየት ሐዘኑ ከባድ ነው የሚለው ደግሞ የመቄዶንያው መስራች ቢንያም በለጠ ነው። ማዕከሉም በጎበኙበት ወቅት አጋጣሚ ጌዲዮንን በአካል አግኝተው ለጠየቁና በሚዲያም ለሚያውቁት ሁሉ መጽናናት እንመኛለሁ የሚል መልእክቱን አድርሷል። በዛሬው እለት በተፈጸመው ስርዓተ ቀብሩ ላይ ቢኒ በስፍራው ተገኝቶም የሆነውንናም የገጠመውን ሐዘን በዝርዝር ወደታችን እናደርሳችኋለን። የመቄዶንያ አረጋውያንና የአእምሮ ሕሙማን መርጃ ማዕከል ቀደምት ተገልጋይ የነበረውና በተቋሙ በጎብኚዎችና በረጂዎች ዘንድ ተወዳጅነትን ያተረፈው ጌዲዮን ሙላቱ በትናንትና ሁለት ከዚህ ዓለም መለየቱን የማዕከሉ መሥራችና ዋና ሥራ አስኪያጅ ቢንያም በለጠ ለቢቢሲ ተናግረው ነበር። ትናንትና ጠቅላይ ሚኒስትር አብይ አህመድ፣ ፍቅር አዲስ፣ ነቃ ጥበብ፣ ዘቢባ ግርማ፣ ማዲንጓ፣ ፎርቅ፣ ሜላት፣ ነብዩ ታደለ፣ ሮባ፣ ብርሃኑ ተዘራ፣ አረጋኝ ወራሽና ሌሎችም አርቲስቶችና ታዋቂ ግለሰቦች መቄዶንያን ድምቀት የሆነውን ጌዲን ጎብኝተውታል። ወጣቱ ጌዲ በሁሉም ልብ ውስጥ የማይጠፋናም የማዕከሉ ምልክትም ተደርጎ የሚወሰድ ነበረም። በማዕከሉ መረጃ እንደተገለጸው ወጣት ጌዲውን በ1980 ዓ.ም ነበር በአዲስ አበባ ከተማ ተወልዶ ያደገው። በ1999 ዓ.ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ ምክንያት በስትሮክ ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝም ባንደበቱ መናገር አይችልም ነበርም። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከቡት ጎላ ሚካኤል በሚገኘው ጠባብ ቤታቸው ውስጥ ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ ኖሮ ነበረ። በ2005 ዓ ም መቄዶንያ ከተመሠረተ በኋላ ማለት ነው። ወደ ማዕከሉ ሲገባ መናገር የማይችለው ወጣቱ ደስታውን የገለጸው በብዙምባ ነበረም። ጌዲዮን በመቄዶንያ ግቢ ውስጥ ልዩ የመኝታ ክፍል ተሰጥቶት በየእለቱ ልዩ እንክብካቤ እየተደረገለትና ሕክምናም እየተሰጠው በደስታ ዓመታትን ኖሯል። ደስታው ግን መናገር ስለሚችል አይደለም። ጌዲም በተሰጠው ነገር አምላኩን አመስግኖም ስለሚኖር እንጂም። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በትናንትናው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋዳ አምስት ሰዓት አካባቢ በሆነ ጊዜም በህክምና ላይ ያለ በ37 አመቱ ከዚህ ዓለም በሞት መለየቱ ነው የተሰማው። በዕለቱም ዶክተር ቢንያም በለጠና ሌሎችም የማዕከሉ ሠራተኞች ሕይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ቢሆንም ሕይወቱን ማትረፍ እንዳልቻሉ ገልጿል። ጌዲ በመቄዶንያ ማዕከል ውስጥ ለአመታት ሲቆይ በተኛበት መኝታ ክፍል ውስጥ መጥተው በርካታ አርቲስቶችና ታዋቂ ሰዎች እንደጠየቁት ቀደም ብለን ጠቁመናችሁ ነበር። ከነዚህ መካከል እጅግ እጅግ የሚያደንቃት ፍቅር አዲስ ነቃ ጥበብ በመቄዶንያ ተገኝታ ጎብኝታው ነበር። በወቅቱ ታዲያም መቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል ለጉብኝት ያመራችው ዝነኛ ድምጻዊት ፍቅር አዲስ ነቃጥበብ ጥበብ ያልጠበቀችው ጥያቄም በማዕከሉ ከሚኖረው ጌዲዮን ቀርቦላት ነበረም። ይህንኑ ክስተትን በምስል ጭምር ቀርጾ ያስቀመጠው ማዕከሉም በፍቅር አዲስ እና በጌዲዮን መሃል የነበረው አጋጣሚም ለሰዎች በማህበራዊ ሚዲያ በማጋራት በሚሊዮን የሚቆጠሩ ሰዎች ጉዳዩን ተመልክተውት ነበረም። በተለቀቀው ቪዲዮ ምስል እንደሚታየው ፍቅር አዲስ በማዕከሉ ለረጅም ዓመታት የሕክምና ክትትል ጭምር እየተደረገለት ከኖረው ከጌዲዮን ጋር አድናቆቱን ሲገልጽላት ብሎም እንድትዘፍንለት ሲጠይቃት ምስክር የተሰኘውን ዜማዋንም ስትጫወትለት በቪዲዮ ይታያል። በወቅቱ ታዲያም በኤፍኤም አዲስ 97 ነጥብ አንድ መሰንበቻ ፕሮግራም የጠየቃትም ድምፅ አይቷን ፍቅር አዲስ ነቃ ጥበብ በሆነው ነገር መደሰቷንም ገልጻ ነበርም ስለሆነው ነገር እኔም ሆነ ጌዲዮን ምንም መረጃ አልነበረንም በድንገት እሱ ወዳለበት ክፍል ገባሁ ፊቱ ላይ ያየሁት ደስታ የሚገርም ነበር የሚነገር ነገርም አይደለም እንደገባሁ አባ ብርሃኔስ ሲል ጠየቀኝ ባለቤቴን ጌዲዮን ከሙዚቀኞች እኔን አስቴራወቀና ኤፍሬም ታምሩን እንደሚያደንቅም ከማዕከሉ ሰራተኞች ሰምቻለሁ ለዚህም በፍቅሩም የሚወደውን ምስክር ሙዚቃዬንም ተጫውቼለት ደስ ማለው እኔም እጅጉን ደስ ተሰኝቻለሁ ስትል ገልጻለች። ፍቅር አዲስ እንደምትለው ለጌዲዮን ያደረገችው ተግባር በሕይወቷ ትርጉም ከምትሰጣቸው አጋጣሚዎች ውስጥ አንዱ ነው። መቄዶንያ ሄጄ ማዕከሉን ማየቴ ቆም ብዬ እንዳስብ ያደረገኝ ጥያቄዎችም በውስጤም ፈጥሮልኛል የምትለው ድምፅ አይቷም ከሁሉም በላይ ግን ጌዲዮን በመጨረሻ ያለኝ መልእክትም ግን በልቤ ላይ ቀርቷን ትላለች። መውደቅ እኮ ያለ ነገር ነው አለኝ። የሰው ልጅ መቼ ምን እንደሚሆን አይታወቅም። መታችሁ ስለ መጎበኛችሁን እናመሰግናችኋለን። ቢንያምን ግን አግዙት ሲልም ጌዲዮን መናገሩን ጠቅሳለች። ድምጻይቷ እንደምትለው ከሆነም እንደ ጌዲዮን ያሉ በመቄዶንያ ውስጥ የሚገኙ ከስምንት ሺ በላይ አረጋውያንና የምርሆማንን በአንድ ላይ ሰብስቦ ያዘው መቄዶንያን መጠየቅና መርዳት እጅግ አስፈላጊ መሆኑን በወቅቱ መልእክቷን አስተላልፋ ነበረም። ታዲያም ይህ አስደናቂ ወጣት እንዲህ ያሉ አርቲስቶች ወደ እሱ ሲመጡ መቄዶንያን አግዙ፣ ነገ ሰው የሚሆነውን አያውቅምናም፣ ወደ ፈጣሪ ልቦናችሁን መልሶ እያለም የፈጣሪን ቃል የሚናገር ምስኪን ሰው ነበረም። ከዚህ ባለፈ ዘይባ ግርማ ነፍሰ ጡር በነበረችበት ወቅት በስፍራው ተገኝታ ገራገር የተሰኘውን ሙዚቃዋን ዘፍናለትና እንጎራጉራለት እንደነበር የሚታወቅ ነው። በተጨማሪም አርቲስት ሜላት ነብዩ በአልጋው ላይ ተቀምጣም ጌዲን እያወራችው ስጦታ እንደምትሰጠው ቃል ገብታለት ነበር የተሰናበተችው። በኋላ ለሁለተኛ ጊዜ ስትመለስ ቃሏን ጠብቃ የሽቶ ስጦታ ይዛለት መታ እንደነበር እናስታውሳለን። በወቅቱ ስጦታው ሲሰጠው ጌዲ እጅግ ደስተኛ ነበረም። ፈገግታው ከልቡ ሲወጣ ይታይ ነበር። ታዲያ ይህ ምስኪን በትናንትናው እለት ህይወቱ ካለፈ በኋላ በርካታ ኢትዮጵያን ሀዘናቸውን ገልጸዋል። በዛሬው ዕለት ደግሞ ስርዓተ ቀብሩ ስለመፈጸሙ ተነግሯል። በመቄዶኒያ አረጋውያንና የአምሮ ህሙማን መርጃ ማዕከል ቀደምት ተገልጋይ የነበረው የጌዲዮን ሙላቱ ስርዓተ ቀብር መቄዶኒያ አረጋውያንና የአምሮ ህሙማን መርጃ ማዕከል ፊት ለፊት በሚገኘው አያት መድኃኔ ዓለም ቤተ ክርስቲያን ተፈጽሟል ይለናል የዛሬው መረጃም በስርዓተ ቀብሩ ላይ የመቄዶኒያ አረጋውያንና የአምሮ ህሙማን መርጃ ማዕከል መስራችና ዋና ስራ አስኪያጅ ቢንያም በለጠን ጨምሮ የማዕከሉ አረጋውያን እንዲሁም ወዳጆች ሁሉ ተገኝተዋል። ጌዲዮን በትልልቅ ሆስፒታሎች የልብ ህክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ህክምና ክፍል ተኝቶ ልዩ ክትትል እየተደረገለት በትናንትና ዕለት ሚያዝያ 4 ቀን 2017 ዓ.ም ተምረት በህክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት መለየቱ ይታወሳል ይለናል መረጃው። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃለን። ዛሬ የጌዲዮን ሙላቱን የቀብር ስነ ስርዓት አስመልክቶም ዶክተር ቢኒያም በለጠ የተሰማውን ስሜት፣ አለፍ ሲልም ስርዓተ ቀብሩ እንዴት እንደተከወነናም ልዩ ልዩ መረጃዎችን አካተን በእንዲህ ያለ መንገድ ወደ እናንተ አቀርብን ስለምትከታተሉ እናመሰግናለን። በሚቀጥለው እስክንገናኝ ቸርቆዩልን